ከመቶ እስከ መቶ ሀምሳ ሺህ ብር ይሸጣሉ። የምናበላቸው ዶሮ ነው። ልክ እንደ እንደዚህ አይነት ማልቴዝ የምንለው ብሪድና ፑድል ሬር ናቸው። በብዛት አይገኙም። ፋሚሊ ዶክስ ናቸው። ጋርዲንግ ዶክስ ናቸው። በጣም ስማርት ጭንቅላት ያላቸው ናቸው። አንዳንድ ጊዜ ውሾችን መንገድ ላይ ወክ በምናደርግ ሰዓት እንዴ ውሻ ከምታበላ ለምን ሰው አታበላ የሚባል አይነት ነገር አለ። ምን ጊዜ ውሾቻችንን ስናሳድግ መናከስ ባለበት ሰዓት መናከስ፣ ግቢው መጠበቅ ባለበት ሰዓት ግቢውን እየጠበቀ ሌሎች ደግሞ አዲስ ሰዎችን ሲያይ ምናምን ነገር መቆጣት ምናምን ባህሪዎችን ራሳችንን ኮንትሮል የምናደርገው በጣም አስፈላጊ ጥንቃቄዎችም አሉ። ለግሪስ የሆኑ እቃዎች አሉ። ሰላም ጤና ይስጥልኝ የትርታ ሪቪው ቤተሰቦች እንደምን አላችሁ? ትርታ ሪቪው፣ በትርታ ሪቪው ቅኝቱ የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በመድረስ ይታወቃል። ዛሬም እንደምትመለከቱት አዲስ የቢዝነስ ሀሳብ ይዞ ከመጣ ወጣት ጋር ቆይታ እናደርጋለን። ፕሮግራሙ ምን እንደሚመስል ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝን ፕሮግራሙ በመምራት አብራችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማና ኦላ አለ

ሰላም እንደምን አለ? እግዚአብሔር ይመስገን። እንደናችሁ ሰላም? እግዚአብሔር ይመስገን። ራስህን በማስተዋወቅና ለውሾች ደግሞ አንዳንድ ነገሮች በላ። እሺ ኤልሻዳይ ይባላለሁ ኢትዮጵያን ፔትስ የሚባል የቲክቶክ ቴሌግራም ና ኢንስታግራም ፔጅ አለኝ። የምሰራው እንግዲህ የተለያዩ አይነት የውጭ ዝርያ ብሪዶችን ብሪድ በማድረግ ነው። ለምሳሌ እዚህ ጋር እንደምትመለከቻቸው ይሄ ብሪድ ፑድል ይባላል። የሳሎን ውሾች ናቸው። እዚህ ጋር እንደምታያቸው እነዚህ ሎንኮት ጀርመን ሸፐርድ ይባላሉ። አክቹዋሊ ሳይዛቸው አሁን እዚህ ጋር ትንሽ ሊመስል ይችላል። እድሜያቸው ገና ልጆች ናቸው። ዚስ ዋን አሁን ስምንት ወሯ ነው እነዚህኞቹ። ችኛዋና እዛ ጋር ያለችው ደግሞ ሁለቱ አሁን ስድስት ስድስት ወር እየሞላቸው ነው። መሀል ላይ የምታዩት ህስኪዋም አክቹዋሊ የስምንት ወር ነች እና እነዚህ ሎንኮት ጀርመን ሼፐርዶች ብዛት እኛ ሀገር ላይ እያሉ ተፈላጊም ናቸው። እንደምታዩ በጸጉር ደረጃ ሞር ጸጉር አላቸው፣ ግሬስ አላቸው ከተለመደው አሁን ከተማችን ላይ በብዛት ጀርመን ሼፐርድ የትን ቦታ ብንሄድ እናገኛለን። ሎንኮት ጀርመን ሼፐርድ ግን ከተማችን ላይ ብንሄድ በብዛት አናገኝም ማለት ነው። ያ ለየት የሚያደርጋቸው ማለት ከኖርማሎቹ የሳሎኑ ውሾችም እንዳልኩሽ ነው። አሁን ፖድል የሚባለው ብሪድ ይሄ ብሪድ በብዛት እኛ ሀገር ላይ የሌለ ብሪድ ነው። ፖድል አክቹዋሊ ማልቴዝ አለ፣ ሌሎች ፍለፊዎች አሉ። ሌሎች እንደ ቺዋዋ አይነት ጸጉር የሌላቸው ውሾች ምናምን እንዳሉ ሆኖ የተለያዩ ሌሎችም ጸጉረሞችም እንዳሉ ሆኖ ልክ እንደ እነዚህ አይነት ይሄ ማልቴዝ የምንለው ብሪድና ፖድል ሬር ናቸው፣ በብዛት አይገኙም። ብዛት የምናገኛቸው ሌሎች አይነት ይሄ ማልቴዝ ሚክሶች ምናምን ሲሆኑ ብዛት እናገኛለን። የሳሎን ውሾች ሆኖም ያው እንደምታያቸው ጸጉራቸው በጣም ምርጥ ነው፣ የሚያምሩ ናቸው። ፍሪዝ ነው። አንቲ አለርጂክ ናቸው ይሄ ጸጉራቸው የመነቃቀል ባህሪ የለውም። ከሌሎቹ የሚለያቸው እሱ ነው። እነዚህ እንግዲህ አሉ ገበያው ላይ ያበዛናቸው ነው እኛ ነው ነገር ገና ዛሬን ያዩኝ ግን ሊቆጡ ምናምን አልሞከሩ ወይ ይናከሱ ማልሞከሩ ነው ምንድነው? ነው አሁንኛ ፕሪደሮች ከስተመር ከስተመሩ ቤታችን ላይ ይመጣል። ያ ሊያ የሚፈልግ ሰው እናት አባቶቻቸው ማየት ይፈልጋል። በዛ ሰዓት ውሾቻችን አግሬሲቭ መሆን የለባቸውም። ሌሎች አሁን ፎቶ ፎቶሹቶች ቢኖሩ ምን ቢሉ ውሾቹ ቢፈለጉ እዛ ፎቶሹት ላይ ለመቅረብ ፍሬንድሊ መሆን አለባቸው። ወክ እናደርጋለን አካባቢያችን ላይ ወክ በመናረክ ሰዓት ማንኛውም ሰው መጥቶ ፔት ያደርጋል፣ ያቅፋል፣ ይጮታል ኮሾቻችን ጋር ፎቶ መነሳት ቪዲዮ ያያ ያ ነው አክቹሊ፣ የጋርዲንግ ዶጎችም አሉን ቤታችንን የሚጠብቁልን። እነዚህም አሁን አይናከሱም አይጠብቁም አይደለም በትእዛዝ ነው ምን ጊዜ ውሾቻችንን ስናሳድግ መናከስ ባለበት ሰዓት መናከስ፣ ግቢው መጠበቅ ባለበት ሰዓት ግቢውን እየጠበቀ ሌሎች ደግሞ አዲስ ሰዎችን ሲያይ ምናምን ነገር መቆጣት ምናምን ባህሪዎችን ራሳችንን ኮንትሮል የምናደርገው ውሾቻችን አስተዳደጋችን ይወስኗል። አስቸጋሪም ሆኖ የሚያድጉት በእኛው አስተዳደግ ነው። ምርጥም ውሻ አድርገን ማሳደጉን ትንላለን። ትሬን ይደረጋሉ ልክ ይሄ ከሶስት ወራቸው በኋላ ማንኛውም ነገር አክሰፕት ማድረግ ሲ ጀምሩ ያኔ ትሬን እናደርጋለን። ውሾቻችንን እንደምታዩ ከማንኛውም ሰው ጋር ፍሬንድሊ ሆነው በጣም ጥሩ የሆነ ክሎዝ የሆነ ሪሌሽንሺፕ አላቸው ከእኛም ጋር ከሌሎች ሰዎችም ጋር ያያ ነገር አለና ነው መተው። መግዛት የሚፈልጉ ሰዎች አሁን ለምሳሌ የቤት ውስጥ ውሻ የሚፈልጉና ወይም ደግሞ ቤት እንዲጠብቀላቸው የሚፈልጉ ውሾች ከናንተ ከመግዛታቸው በፊት ወይም ከመውሰዳቸው በፊት ነው መተው ማለት ነው ነው ሶሻል ሚዲያ ላይ ለምሳሌ ቲክቶክ ላይ ኢንቦክስ ያደርጉልን፣ ወዲያው እንመልሳለን። ኢንቦክስ ላይ እናወራለን፣ የቀረውን በስልክ እንደዋወላለን። ቴሌግራም ላይ፣ ፌስቡክ፣ ኢንስታግራም ማንኛውም ሶሻል ሚዲያ ፕላትፎርም ላይ አለን። ሞር በስልክ ደውለውልን ስለ የሆነ ዲቴይል እንነግራለን ያንዳንዳቸው ምን ያህል ሄልዝ ሰርቲፊኬት አላቸው ቫክሲኔሽናቸው ናቸው፣ ኤቭሪቲንግ ቫክሲኔሽን ፔፐራቸውን ምን ምን አድርገን ነው የምናዘጋጀው፣ ና በዚህ በዚህ ዙሪያ ብሪፍ የሆነ ኤክስፕላኔሽን እንሰጣለን። ከስተመሮቻችን ይመጣሉ፣ ደስ ያላቸውን ፓፒ ይወስዳሉ። ካልሆነም ደግሞ መምጣት የማይችሉ ከሆነ ባሉበት ቦታ ክልልም ቢሆን እንልካለን ማለት ነው። በጣም ጥሩ። አሁን ለምሳሌ አንድ ሰው ከእናንተ መጥቶ ውሻ መግዛት ቢፈልግ ምን አይነት ምክሮችን ነው የምትመክሯቸው? ለምሳሌ ውሻ አሳድጎ ማያቅ ሰው ምን አይነት ነገሮችን እንዲያደርግ ቀድማችሁ ምክር ትሰጣላችሁ? ኦኬ ከዛ ከዛ አንጻር አሁን ለምሳሌ ውሻን አንድ አሳድጎ እንደማያውቅ ሰው ሪኮመንድ የማይደረጉ ብሪዶች አሉ። ለምሳሌ ፒት ቡል የሚባል ብሪድ አለ። ብዙ ጊዜ ውሾችን አሳድገው ለማያውቁ ሰዎች ይሄ ውሾችን አስረው ዘግተው ለሚያኖሩ ሰዎች የማይሆኑ ብሪዶች ናቸው። ትንሽ አግሬሲቭ ናቸው። ለምሳሌ ሀስኪ ብናይ በጣም የፋሚሊ ዶግስ ናቸው። ያን ያህል ጥበቃ ላይ አክቲቭ አይደሉም፣ ግን በጣም ፍሬንድሊ ናቸው። የፋሚሊ ውሾች ናቸው። ጀርመን ሼፐርድን ብናይ ደግሞ ፋሚሊ ዶግስ ናቸው፣ ጋርዲንግ ዶግስ ናቸው። በጣም ስማርት ጭንቅላት ያላቸው ናቸው። እና እነዚህ እነዚህ ነገሮች አንድ ላይ ሲደመሩ እነዚህን ለማንኛውም ሰው ለመጀመሪያ ጊዜ ማሳደግ ይችላል እና ደግሞ አሳድጎ የማያውቀው ሰው እኛ ጋር እየደወለ ማንኛውንም አይነት ኢንፎርሜሽን ሳንሰስት እንሰጣለን። የጤና ነው ሁኔታዎቹንም በደንብ እንከታተላለን። ውሾቻችን እድገታቸውንም እንከታተላለን። ቢኮዝ የአንድን ውሻ እድገት ከተከታተልኩኝ ኔክስት ታይም ለሌላ ሰው ቢገዛኝ ከዚህ በፊት የሸጥኩት ውሻ እንደዚህ እንደዚህ ሆኖ በዚህ እድሜ እንደዚህ ተሽጦ ይሄን ያህል አድጓዋል እና በብሪድ ኳሊቲያቸው አንጻር ምናምን ይሄ ይሄ ነው ይሄ ይሄ ነው ብዬ ብሪፍ የሆነ ኤክስፕላኔሽን ሰጥቼ ምንምን ማድረግ እንዳለባቸው መመገብ ያለባቸው የሌለባቸውን ነገሮች በየስን ጊዜው መታጠብ አለባቸው አመጋገባቸው ላይ መጨመሪያ ያለብን ይሄ ተጨማሪ ሰፕሊመንቶች ያስፈልጓቸዋል አያስፈልጓቸውም ወይ፣ ምና እነዚህ እነዚህ ነገሮች በደንብ ኤቭሪቲንግ አሟልተ ለከስተመሮቻችን ኤቭሪቲንግ በቃ ምግብም አቅርቦት አለን። ምግብም እንሸጣለን የውሾች ምግብ። እነዚህ እነዚህ ነገሮች አንድ ላይ ሲሆኑ በቃ ሁሉንም ነገር እኛ ጋር ማግኘት ይችላሉ። ከክትባት ጀምሮ አሉ ዶክተሮች አብረውን የሚሰሩ ቀጥታ በክትባት ዙሪያ የሚቀር ክትባት ካለ ዓመታዊ ክትባቶች አሉ። እነሱ እነሱ ነገሮች ከስተመሮቻችን ጋር ከእኛ ቬተሪናሪ ዶክተሮች ጋር ኮንታክት እንዲያደርጉ እናደርግና ያለውን ነገር እንዲሰሩ እናደርጋለን። እነዚህ ስምንት ወሮች ናቸው ብለኛል። እና ግን ሲታዩ በጣም ትልቅ ናቸው። ይሄንን አክለው ነው የምንወስዳቸው ወይንስ እድሜያቸው ከስንት ጀምሮ ነው ለመገልገል የሚወስ አሁን እኛ ስንሸጥ አንድ ወር ከአስራ አምስት ቀናቸው ጀምሮ ነው። አንድ ወር ከአስራ አምስት ቀን ማለት የመጀመሪያ ዙር ፓርቮ ቫክሲናቸው እንደተከተቡ እንሸጣለን። ያ ማለት ይወለዳሉ። ተወለዱ በሁለት ሳምንታቸው ዲወርም ይደረጋሉ። የትላትል ይሄ ፓራሳይት ምናምን አለ። ከእንደገና በቃ ዊዝን ኤቭሪ ቱ ዊክስ ዲወርም ይደረጉና ከዛ የመጀመሪያ ዙር ፓርቫቸውን በአንድ ወር ከአስራ አምስት ቀን ይወስዳሉ። ከወሰዱ በኋላ ማንኛውም ከስተመር መቶ መውሰድ ይችላል። አንዳንድ ጊዜ ደግሞ በአንዳንድ ሁኔታዎች ባለማወቅም ብዙ ሰዎች ሊሞትባቸው ይችላሉ ውሾች እና እንደዛ ደግሞ ሞቶባቸው የሚቸገሩ ሰዎች ምናምን ደግሞ ከፍ ከፍ ያሉ ቢዶዎችን ይወስዳሉ። አሁን በነዚህ እድሜ አሁን ወስደሽ ብታሳድጊያቸው እነዚህ በቃ ችግር የለው ማንኛውን ነገር አክሰብት ማድረግ ይችላሉ። ቢኮዝ ዘያር ፓፒስ በቃ እድገታቸውን አልጨረሱም ገና ስምንት ወራቸው ነው እንዳልኩሽ። እድገታቸውን በሚጨርሱ ሰዓት ሞር ሂዩጅ ናቸው። እዚህ ጋር የጸጉራቸው ደረታቸው አካባቢ ጭራቸው ላይ ያለው ምናምን ይመጣል። የጀርመን ሼፐርድ መስፈርት አለ የኋላ እግራቸው አሰባበሩ እንደምትመለከቺው ጆሮቸው ቀጥ ማለቱ ከለር ኮምቢኔሽናቸው ምናምን ነገር በቃ ትክክለኛውን ነገር የሚያሟላ ነው ማለት ነው እና እድሜያቸውን እንዳልኩሽ አይገድበውም አድጎም ይሸጣል ግን እኛ የምንሸጠው ሸጠው ከአንድ ወር ከ15 ቀናቸው ጀምሮ ባለበት ጊዜ ፎቶ እናነሳለን ፖስት እናደርጋለን ምናምን ነገር ከዛ እነሱ እነሱ ነገሮች ሶሻል ሚዲያው ላይ ይወጣሉ ፎቶውን ያየ ሰው ቪዲዮዎቹን ያየ ሰው መጥቶ ኮንታክት ያደርገናል ባለበትም እንልካለን መጥቶ የሚወስዳል ማለት ነው በጣም አሪፍ ሁሉም ሙሾች ይለያያሉ ከሶስቱ በስተቀር በጣም ምን ያህል ጊዜ የህይወት ቆይታ ይኖራል ይኖራቸዋል አብዛኛው ጊዜ አሁን ጀርመን ሼፐርድ ከ13 ዓመት እስከ 16 ዓመት ላይፍ ስፓን አለው። ስኪዎቹም እንደዛው እስከ 14 ዓመት አላቸው። አብዛኛው ጊዜ አሁን ደግሞ የሳሎን ውሾች ላይ የምናየው እድሜያቸው በጣም ረጅም ጊዜ የሚቆዩ አሉ። አሁን ከ23 ዓመት በላይ የሆነ ውሻ ከስተመረ ቤት አይቼ አውቃለሁ። የሳሎን ውሻ ና እነዚህኞቹም እስከ 17 እስከ 16 ዓመት የመቆየት ላይፍ ስፓን አላቸው። አንዳንድ ከጤና ጋር የተያያዘ ነገር ያ እድሜ ሳይደርሱ የሚሞቱበት ጊዜ አለ። ትንሽ እኛ ሀገር ላይ ይሄ አዌርነሱ ገና ይቀረዋል። ማህበረሰባችን አንዳንድ ጊዜ ውሾችን መንገሌ ላይ ወክ በምናደርግ ሰዓት፣ እንዴ ውሻ ከምታበላ ለምን ሰው አታበላ የሚባል አይነት ነገር አለ። እና ገና ይሄ አዌርነሱ በማደግ ላይ ያለም ስራ ስለሆነ ሰው አዌርነሱ ሲኖረው ውሾቹ ምን ምን ያስፈልጋቸዋል፣ ምን ምን ማሟላት አለባቸው፣ ውሾቹ የጤና ሁኔታቸውን። ሌላ ደግሞ ማወቅ ያለብን ነገር የውሾቹን የብሪድ አመጣጥ፣ እናትና አባቶቻቸው እነማን ናቸው። ኢንብሪዲንግ የሚባል ነገር አለ። እንደነሱ ናቸው ወይ አይደሉም የሚለው ይሄ ወንድም እና እህት፣ እናት እና አባት ምናምን ብሪድ ይደረግና ያ ነገር ይሄ ላይፍ ኤክስፔክታንሲያቸውን ይቀንሰዋል። ያ ማለት ላይፍ ስፓን ናቸው ሆነ የወረደ ነው የሚሆነው። የጤና ምክክሎች ና ያጋጥማቸዋል ይሄ ኤምብሪዶች ሲሆኑ ማለት ወንድምና እህት፣ አባትና ልጅ ማም ዘሴም ብለድ ላይን ያላቸውን ብሪድ በምናደርግ ሰዓት ና ያ አይደረግም ኢሌጋል ነው እና አንዳንድ ጊዜ በሚገዙ ሰዓት ሰዎች ስለ ውሾቹ በዲቴል የሆነ ኢንፎርሜሽን አጣርተው ቫክሲኔሽን ፔፐሮቻቸውን ቼክ አድርገው ኤቭሪቲንግ በቃ የሚያስፈልገውን ነገር ከሚገዙት ብሪደር ጋር አውርተው ምን ብለው መግዛት አለባቸው። ምክንያቱም ጀስት ዝም ብዬ መጥቼ አንድ ውሻ ገዛሁት ወሰድኩት ስለ ቫክሲኔሽን ዲቴሉ ካላወቅኩኝ ፔፐሩ ከሌለኝ ያ ሚባል ቫይረስ አለ፣ አስቸጋሪ ነው፣ ይገላሉ ሾችን። ያ ያ ይገላቸዋል። እና ሌሎች ብዙ አይነት ነገሮች ስላሉ ከነዛ ከነዛ ነገሮች እንትን ማለት ይችላሉ። ከስተመሮቹ ማለት ነው፣ ቅድመ ጥንቃቄ ነው። ይሄ ቫክሲኔሽን ፔፐር ምናምን የቀሩት ነገሮች ቅድመ ጥንቃቄዎች ናቸው ማለት ነው። ዋጋቸው ስንት ነው? ዋጋቸው አሁን እነዚህ አይሸጡም፣ ልጆቻቸው ነው አሁን ሲያድጉ የሚሸጡት። አሉን ሌሎች ትልልቆች ሎንኮት ጀርመን ሼፐርድ የምንላቸው ከ50 እስከ 60 ሺህ ብር ይሸጣሉ። እነዚህ ፑድል ምልሽ ደግሞ ከ100 እስከ 150 ሺህ ብር ይሸጣሉ። እነዚህ ማለት ነው ሀስኪዎቹ ደግሞ ከ40 እስከ 50 ሺህ ብር ይሸጣሉ። እነዚህ ደግሞ እንደምታያቸው ፓፒለን ይባላል። የነዚህ ብሪድ ገበያው ላይ ከ20 እስከ 25 ሺህ ብር ይሸጣሉ። አሁን ትልቅ ነች የምትወልድ ነች ከአንድ ም ሶስት ጊዜ ወልዳለች። እና ሳይዛቸው እንደምትመለከቹ ነው ናቸው አድጋው እንደዚህ ናቸው በቃ አደልት ሆነው ይሄ ነው ሳይዛቸው። አንዳንድ ጊዜ ከስተመር ፍላጎት ይለያያል። እንደዚህ ጸጉራም የሚፈልግ አለ። ጸጉራም ያልሆነ ለሚፈልግ ደግሞ እንደነዚህ ያሉ የሚያማምሩ ሌሎች አይነት ቺዋዋ የምንለው ብሪድ አለ። ሌሎች ብዙ አይነት አሉ። ፔኪኒዝም ይባል ብሪድ አለ። እነሱ እነሱን ብሪዶች መውሰድ ይችላሉ። እና በሳሎን ውሻ ደረጃ እንደነዚህ አይነቶችም አሉን ጸጉር የሌላቸው በጸጉራሞቹም አለ። ከ20 እስከ 25 ሺህ ብር አብዛኛው ጊዜ ነጭ ከለር ተፈላጊ ነው። እንደዚህም ነጭ በጥቁር ምናምን፣ ግን ሶሊድ ዋይት ከለር ከሆነ ሞር ዋጋቸው ይጨምራል። ፍላጎታቸው እስከ 35 ሺህ ብር ድረስ ምናምን ይሸጣሉ። በጣም ጠሩ እሺ እንግዲህ አሁን እነዚህን ውሾች እንጀራ ይበላሉ ብዬ አላስብም። ስለዛ ምግባቸው ምን አይነት ነው? ማግኘትስ ኬት እንችላለን? አሁን እኛ የምናበላቸው ዶሮ ነው። ዶሮ አለ፣ ሩዝ አለ። እና የተለያዩ ደግሞ አትክልቶችም እንመግባለን። ካሮት፣ ፎሶሊያ፣ ድንች ምናምን ምግቦቻቸው ላይ እንጨምርላቸዋለን። እና ዶሮ ነው የምናበላቸው። የተፈጨም አለ፣ ሙሉ ዶሮም አለ። ከደብረ ዘይት ከፋርም ነው የሚመጣው። ለእነሱ ተብሎ የሚዘጋጅ ምግብ አለ። ሌላ ደግሞ ታሽገው ከውጭ የሚመጡ ድራይ ፉዶች አሉ፣ ደረቅ ምግቦች አሉ እነሱን አቅርቦ እኛ ጋር በማንኛውም ሳደውሎ ማግኘት ይቻላል። በተረፈ ሻምፖዎች፣ ማጠቢያ፣ ጥፍር መቁረጫዎች፣ ማሰሪያዎች፣ የተለያዩ አክሰሰሪዎችም አሉ። እነሱ እነሱንም በማንኛውም ሳደውሎ እኛ ጋር ማግኘት ይቻላል። ጥፍራቸው ይቆረጣል፣ ጥፍራቸው ይስተካከላል። አሁን ብታዩ የላትም ጥፍር፣ አየሽ፣ የሚቧጨር ነገር አይኖረውም። ትንንሽ ነው ጥፍሮቻቸው። የሌሎችን ብንመለከት ግን ይኖረዋል፣ ጥፍር መቆረጥ አለበት። ቃም ስክራች እንዳያደርጉ ምናምን ነገር ለዛ ጥፍር መቁረጫዎች የተለያዩ ማጠቢያ ሻምፖዎች አሉ። በጣም ብዙ አይነት አክሰሰሪዎች አሉ። እነሱን አክሰሰሪዎች መተው የሚፈልጉትን ልብሶች ሳይቀሩ አሉ። የውሾች ኮፍያዎች አሉ። በጣም ብዙ አይነት በቃ አለ አይደለ? የማይጠበቁ አይነት እቃዎች በጣም አስፈላጊዎችም አሉ። ሌክጀሪስ የሆኑ እቃዎች አሉ። ከአስፈላጊውም አልፎ ሞር ደግሞ ሌክጀሪ የሆኑ የውሾ መገልገያዎች አሉ። እነሱ እነሱን የሚፈልጉ ሰዎች እኛን ኮንታክት ማድረግ ይችላሉ። ከናንተ ይሄንን አክሰሰሪ ማግኘት ይችላሉ። አዎ፣ በቃ በውሾች ዙሪያ ማንኛውንም አይነት ነገር ነገር እኛ ጋር ማግኘት ይችላሉ። በህክምናው በኩል አሉ ቬተሪናሪ ዶክተሮች ከኛ ጋር የሚሰሩ እነሱን ማገናኘት እንችላለን። ሁለተኛ ደረጃ ደግሞ በትሬኒንጉም ቢሆን አለ የውሻ ትሬኒንግም እንሰጣለን፣ እናሰለጥናለን። በውሻ ጋር የተያዘ ነገር ሙሉ በሙሉ ማግኘት ይቻላል፣ እኛ ጋር መምጣት ይቻላል። በጣም ደስ ይላል። በመጨረሻ ቀረ ምትለው ሀሳብ ካለ፣ በተጨማሪም አንተን ማግኘት የሚፈልጉ ሰዎች በምን አይነት አማራጮች ማግኘት ይችላሉ? ቀረ ምለው ነገር የለኝም፣ ግን እኛን ማግኘት የሚፈልጉ ሰዎች በስልክ ቁጥር 0909791472 እና 094536375 ማግኘት ይችላሉ። ቴሌግራም ላይ ኢትዮጵያን ፔትስ ብለው ቻናል አለን። የራሴን ዩዘር ኔም ኢትዮጵያን ፔትስ ዜሮ ዋን ቢሎ ያገኙታል። ቲክቶክ ላይም ኢትዮጵያን ፔትስ የሚል ከ24ሺ በላይ ፎሎወር ያለውና ና ኢትዮ ካነል ክለብ የሚል አካውንት አለኝ ከ20ሺ በላይ ፎሎወር ያለው። በእነሱ በነሱ ፕላትፎርሞች እኛን ማግኘት ይቻላል። ለነበረን ቆይታ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንኪዩ። ሪቪው ቤተሰቦች እንግዲህ የተመለከታችሁትን ይመስል ነበረ ፕሮግራማችን። ውሻ መግዛት ፍላጎት ያላችሁ ሰዎች በተቀመጠው ስልክ ደውላችሁ መግዛት ትችላላችሁ። ጊዜያችሁን ሰጥታችሁን እስካሁን ስለተመለከታችሁን እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ህሊና አብርሃም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ቸር ቆዩ።